አረ፣ ዴፍ ተረጋጋ። ምኑን ተረጋጋውት ባልኩት? እያየ ነው አይደል? እንዴት እንዴት እንደሆነ ትንሹ አጤ እንደሞተች እየሰማ ነው አይደል? ስት ነበረው ቤቱን ሳታውቂ ነው። እኔ እሱ ስላለኝ ነው እንጂ ይሄ እጅ አላየሁት። ፍቅር እዚህ ነገር ውስጥ እጅሽ የለበትም ማለት ፍቅር? ንገሪኝ፣ እገልሻለሁ። የምር እገልሻለሁ። ፍቅር ንገርኝ ደግ። እውነት እኔ ምንም የማውቀው ነገር የለም። እንዴ በእናትሽ! ከዚያ ሶጭ ቆይ፣ ምን እያደረግህ ነው? ምንድን ነው የምትሰራው? አደይ ይቅርታ፣ በጣም አዝናለው። አዝናለሁ ማለት ምን ማለት ነው? ነዋል የተነጋገርነው እኮ እንደዚህ አልነበረ ቶሎ ስለማመንሽ ሸወድኩሽ እንጂ ሁለታችሁ የምታደርጉልኝ ነገር በጣም ትልቅ ነገር ነው፣ የሰው ህይወት ማትረፍ በጣም ትልቅ ነገር ነው። አልገባኝም? ሊዱ ልት ሞት ነው ምናምን ስትለኝ የነበረው የቀልድ ክብኝ ነው? ቆይ ምንድነው የምትሰራው አሁን? ሊዱን ከዚህ ክፍል አስወጣት እኔንም ታወኝ ሰርቼ ልብላበት። አዴ አንቺ የሚሰማሽ ስሜት ነው የሚሰማኛል፣ ግን ምን እንደማድረግ አላውቅም። አዴን የሚያመጣት ለዚህ ቆሻሻ ስራ ነው። አሁን ሁለት ሴት ነው የሚፈልጉት፣ ግን አደራ አዴ ጸባይሽ እንዳታስቸግሪያቸው። ቆይ አንተ ጤና የለህም እንዴ? እንዴት ነው የምታስበው? በጣም ቁርታ ነው።

ሁሉ ቤት ውስጥ መቶ ነበር። እንዴት ቆይ አዳይ የት ሂዳ ነው ግን ቤዛ? እኔ አላውቅም ተውኝ፣ በቃ ሰላም ሰላም፣ ጤና ይስጠለን ወድ እና የተከበራችሁ ውድ የቻናል የቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙዝት በሌለኝ ሰራተኛው አዳይ እንደቀጠለ ነው ማለት ነው። ዛሬ ሚሸላችሁ ቅርብ ያለው ይህንን ቪዲዮን ከወደዳችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትንትና እንጠይቃለን ማለት ነው። ናኦልን አዳይና ሊዲያን ድጋሚ አገዳቸው። ከዛ ሊዱን ናኦል የምንጨመርመር ጨከንክብኝ ጥለዋለች። አንቺን ልጅ አታሰብጅኝ ብሌል ምን ውስጥ እንዳለች ታውቂያለሽ ወይ ብሎ ሊዲያ ላይ ጮሃል። ማለት ነው ቆይ እነሳታ አላሳዝንህም አታሳዝኝም የላታና አወልን ከዛ ብድግ ብሎ ወደ ፍቅር ቤትን ያመራል። እሱም ከዛ ወደ ፍቅር ቤት ይሄዳል። ቤትም ሲሄድ ማንም ሰው አላገኘም፣ አዳይ ብቻ ሆኖ አገኛት። ማለት ነው እሷንም ቤት ያጸዳች ትገኝ ነበረ። ከዛ በኋላ አዳይ ይላትና ከዛ እሷም ደነገጥችና ምን ነው ደነገሽ? ምን ነው ድንግርግር ያለሽ ነው? አይ መምጣትህ ገርሞኝ ነው ያለች። ፍቅርና ቤዚ የሉም የሉም ያለች። ምነው የሚቻሽነሽ? አዳይም በጣም ደንግጣለች። ምነው በጣም ደነገሽ? ባርኮትና ዴቭ የሉም? አዎ አሉ እያለች በትን ድንግርግሯን የወጣ እንግዲህ ትመልስለታለች። ከዛ በኋላ ስልኩ እና ፍቅርና ቤዛ የት ሄዱ እያለ እኔ እንጃ አላቅም ይላል እሱ ደግሞ ያቀደውን አዳይ ብቻዋ ስትሆን ሲያቅ ከዛ ሊያግዳት የፈለገ ወደ ላይ ወጥቶ ሰው እንዳለና እንዲህ ሌላ ይፈልጋል። ከዛ በመሃልም አደይን ትዝ ሲላት ተከተለችው ተከተለችውና ከዛ ይሮጠችና ወጣች ወደ ከኋላው ማለት ነው ሳያያት። እሷም ደግሞ ሰርታላት ነበረ በመጨረሻ ግን ተሸውዳለች። እዚህ ግና ዳይመንድና ኪንጎ እንግዲህ አረ ዳይመንድ ልቀቀኝ ያሉ በወፈረ መሰለህ እንዴ፣ አንተ እኮ እያሳመምከኝ ነው። ወንድ የሆነ ያስለቅቀኝ እስኪ። በወፈረ ምናምን ትላለህ እንዴ ይላል እንግዲህ አትቆሻቆሽ ያለው። ከዛ ሁለቱም እየተቀላለዱ ይገኛሉ። እንዴ እቺ ግጭ አላለችም ፍቅረኛ የመጣች ያለ ዳይመንድን ከዛ እየቀለደበት ይገኛል። ብድግ ብሎ ተነስቶ ሀይ ሰላም ፍቅር ይላታል። ዳይመንድ ዞልበል ምን ያደረክ ነው ሕፃን እዛ ከኪንጎ ቃቃችሁ ተጫወቱ። አረ እንዴት እንደናፈቁሽም አይንሽንም ያሳውቃል። ይህንን ያክል እስከምናፍቅሽ ምን ይሼ ነው እንዴት አታየኝም እንዴ አንተ ነቅሌ እንዴንም ምትላፍቀኝ። ከዛ ቤዛ ቆይ እነዚህ ልጆች የት ነው የምትሄቂያቸው ትላለች ቤዛ። ምን ሽ ነው ይላል ኪንጎ። እዟ ቆሞት ላንቺ መሆን መስለሽ ነው ብቅል አውራጅ መስልሽ ልጅ ይዘሽ ምትዞሪ ቤዛ። ደሞፍ ኦፍ ዘልበል፣ እስኪ ከፊታችን ችግኝ ትለዋለች። ማነው ችግኝ ይላታል ዳይመንድን። እቺ ባህር ዛፍ ይላታል እሱ በተራው የውልሽ አንስቼ ፍቅር አናት ላይ ሳልተክልሽ ጥፊት ከፊቴ ዘውልቤ ትላለች። ቆይ ምን ልትሆን ነው? ቆይ አንቺ ከምን አይነት ሰው ጋር ነው የምታገናኘኝ? ትላታለች ዳይመንድ። ጥርግ በይ ባክሽ፣ ምን ትመስላለች? ይላል። ከዛ በኋላ ይች የትኛው ጓደኛሽ ናት? ትላታ ዳይመንድ። እና ምንሽ ናት? የባክሮት ፍርቀኛ ናት። ኧረ እንዴ! እሱ ደሞ ስንት ሚስት ነው ያለው? በዚህ አይነት ደሞ አንቺም እህቱ ሆንሽ እንጂ አይተውሽም ነበረ። ክፍት አፍ፣ አንተ ዝም ብለህ አፍህን አትክፈት፣ ትለዋለች ፍቅር ከዛ አሁን ባለፈ ከዛ ከአዳይ አላየሁትም። ማን የኔ ባልኮቱን ከአዳይ ያያችሁት? አው እቺ ዛፍ ሚስቱ ከሆነች ምን አባቱ ፈልጎ ነው ስርስርዋ የሚለው? የኔ ወንድም ነው ስርስር ሚለው ትላለች ፍቅር። ወይኔ እዚ ቁጭ ብላችሁ አንድ ቁም ነገር የላችሁ። ከዛ ኪንጎ ወይ ወይ የኔ ፍቅር፣ ምን አይነት ፍቅር እናድርግልሽ? ምን አይነት ቁም ነገር እናድርግ? ምራጭ ስለናኦል፣ ስለ ለምለም፣ ስለማን ይሻል ይሻል ላታል ዳይመንድን ከዛ ዞል በለኝ ሻሁ ትለዋለች ፍቅር። አዳይ ደህና ናት ይላል ኪንጎ። አያገባኝም የጠፋችሁ ሊዱ ናችሁ እንጂ አዳይ አይደለችም። እሺ ስለ ሊዱ ምን አዲስ ነገር አለ? ተረፍረፍ ሂዱና ከላኦል ሄዳችሁ ሊዱና ታመጡ። እናንተ አሁን ወንድ ናችሁ። ላኦል ያቺ ወደኛ አይደለም የውልሽ። አሁን ምናልባት ያንቺ ልጅ ሊኖርበት ይችላል። በቃ ከዛ ዳይመንድን ዞልበል ኪንጎ ሲል ምን ነው እንደዛ የፍቅር ስትሆን ሲለው ጊዜ ከአሁን በኋላ የዳይመንድን እንደዚህ የኪንጎ እንደዚህ ስታወሪው እንዳልሰማሽ። ከዛም በኋላ ፍቅርን ደግሞ የሁለቱም እያቀደች ትገኛለች። ቆይ የናኦልን ልጨርስና የእናንተንም አያልቅም ትለዋለች ፍቅርን። ከዚ ጋር ደግሞ ናኦልን አዳይ ተከትለው ነበረ። ከዛ ልክ ወደ ክላስ ሰው እንደ የለለ ሲፈልግ አዳይ የሮጠች ትመጣና በሩን ቁልፍ ታነግበታለች። በሩን ትቆልፍበትና ያንኳኳል አዳይ አዳይ ይላታል። ከዛ በኋላ አዳይ ክፈችው ሲላት ፍቅር፣ የቱ ጋር እንዳላይ ሳትነግረኝ ዛሬ ብትሞትም አለቀለህም፣ ፖሊስ ይመጣል፣ ትለዋለች። ከዛም በኋላ አዳይም፣ ነገርኩሽ፣ ክፈቹ በሩ ይላታል። እኔም አልከፍትም፣ አንተ ፍቅር ሊዱ የት እንዳለች ንገረኝ። አዳይ፣ ምን ያደረክሽ ነው ክፈቹ ባክሽ ናኦል፣ ሊዱ የት እንዳለች ሳትናገር ከዚህ ክፍል አትወጣም። ያምሻል እንዴ እኔ የት እንዳለች በምን አውቃለሁ? እንግዳውስ ፖሊስ እስከሚመጣ ድረስ እዚሁ ትቆያለህ፣ ትለዋለች አዳይ አትጃጃይ፣ ለምንድነው ነው ፖሊሶቹ የሚመጡ? የውል ስሚኝ፣ ማነው ነው ሎልን ሊዱን ወሰደች ያለ ሁሉም ነገር፣ ይሄን ሰምቼ አለው። አይናችን ስለይ አና አይናችን ስለሆነ ስታሞኝን አናቅም ነበረ። አሁን የት እንዳለች ንገረኝና፣ የፖሊስ አልጣራ እኔ ምንም ጊዜ የለኝም፣ በሩክ ፈችልኝ። ቆይ፣ ከኔ ምንም የምትፈልገው? ከአንተ ምንም አልፈልግም፣ ብቻ ሊዱ የት እንዳለች ንገረኝ። አይ፣ አነግርም ሆነ እዚ እሺ ክፈችውና፣ ይኸው እዚህ እንዳለሁ። አስረዳኝ ልጅቷን የት ወስደህ ነው አስቀመጥካት? አው ሊዱ እኔ ጋናት ግን በሩን ክፈችልኝና ላስረዳሽ። እኔ ምንም ልታስረዳኝ አልፈለግም። እነ ዳዊት እነ ማርኮ ሲመጡ ትላል። ከዛ ትሞታለች። ካልከፈሽኝ ትሞታለች። ሊዱ ምን ውስጥ ከተሃት ነው የምትሞተው? ከዛ አዳይን በዚህን አስፈራራትና ዋህ የሆነች አዳይን እሺ የሊዱኖ ካልኩሽ አሰሚም፣ ሊዱ የትኖ ነው ያለችው። ናወል እንደዚህ የሆነች ከንቱ የሆነ ነገር አትስራ፣ የልጅቷን ህይወት አታበላሽ። አሁን የሊዱን ካልደረስኩባት ሊገሏት ነው ብሎ ከዛ አታለላት። እሷም ደግሞ ማን ነው ስመጣ እነግርሻለሁኝ፣ በሩን ክፈችኝ። ቆይ አሁን እኔ እንዴት ላምን ችላለሁ? እሺ ካላምንሽኝ፣ ነያ አብረን እንሄድ ብሎ አታልሎን አዳይን ድጋሜ ይዟት ሄዶና ከሊዱ ጋር ይጨምራታል ከሊዱ ጋር ወስዶ ይጨምራትና ለአረቦች ሊሸጣቸው። ሁለቱም እንግዲህ አዳይን በምላሱን አታለላት። ሊዱ ናኦል ከዚህ ክፍል አስወጣኝ ስትል፣ ከዛ ምንም ነገር ልትሎ ስጨብጣት ከዛ ወይኔ ሊዲያ ስትል እንግዲህ እንደዚህ ምቁጫለች። አዳይ መጥታ ግብት ትላለች። ናኦል ናኦል ያለችም ከዛ አዳይም ስትመጣ ናኦል ትላለች። ሊዱ እስካሁንም አላቆመችን መጥራቱን ናኦል ናኦል ስትልም፣ እንግዲህ ዳዊት እንግዲህ ዴቫና ፍቅርና ባርኪና ቤዛ መቶ ወደ ሳሎን መቶ፣ ውጭ ያሉ ምን አዲስ ነገር ተፈጥሮ ነው እንደዚህ የጠራሽን? አዎ፣ ስለ ናኦል ምንድን ነው የሰማችሁ? እየጠበቅን ሽኮ ነው። ቤዛ ለምንድን ነው የማትነግሪን ስትል፣ ከ እንዴት ነው ለአዳይ እድግጠኛ የሆናችሁ ሲል ጊዜ በድብቅ የቀረጸችውን ቪዲዮውን አሳየች። ሁለቱም ደነገጡ። የሚጨብጡት ነገር አጡ። አይናችን ስር ሆኖ እያታለለን ነበረ እያለ ዴቫ በጣም ተሰማው። እንዴ ለምንድን እንዴት እንዴት ሆነ? ያው ውሻ ሊዱን ገደሏት ገደላት። እንዴ ያው እንዴ እንደሰማችሁት ነው። ሊዱ ያለችው ሌላ ጋን ነው። መቼ ነው ይሄ የሰማሽው? ማን እኔ? ትላለች ቤዛ ዛሬ ገና ነው የሰማሁት፣ ትላለች እሷም ግን የዋሸች ነው። ዴቭን ደግሞ እንዴት ቆይ እንዴት ሊሆን ቻለ እያለ እሱም ናኦል የት ነው ያለው ተበሳጨ። የናኦል ቤት የት ነው ያለው ይላል። ከዛ የናኦል ቤትን የሚያሳየው ጠፋ። ከዛ ፍቅር ትመጣለች፣ ከኋላ ሆና አይን አይናቸው ታያለች። ከዛ ባርኪ ፍቅር፣ አንቺ ይዚህ ውስጥ ነገር የለሽበትም ምን ተባተቢ ናኦል እዚህ ቤት ያመጣሽው አንቺ ነሽ ይላል። እያንዳንዱ ነገር አንቺ ጠያቂ ነሽ ይላታል። ባርኪ ወንድሟ የፍቅር እንዲላታል። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገና እንዲረስ፣ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ እዚሁ መሰናበታለሁ። በቀጣይስ ምን ይፈጠራል? ምንስ ይከሰታል? አዳይና ሊዱ ለአረብ ይሸጣቸዋል ወይስ ማንም ያገላግላቸው? የምን ነገር አብረን እንመለከታለን። ቸር ሰንብቱ።